ተቃዋሚ በዓሉ ስለማይለቅ ነው። ምክንያቱም ሁሉ እሷ ነው እና ምናንት ለማይለዋቸው እሷን እየለው ኢየሱስ ኢየሱስ ይላሉ። ኢየሱስ ማለት መድኃኒት ማለት ነው አለምን ከስሩ ከመስቀሉ ከሥጋው ከደሙ የተለየ ሰው የከሰረ ነጋዴ ነው።